ቤተሰብ ትናንትና፣ ብዙዎቹ እየተጨናነቃችሁ ያላችሁ፣ እሱንም በማን ነው በዳኒና በጽጌ ነው ማለት ነው። ሁላችንም ተነደናል። በነገራችን ላይ ጽጌ እና ዳኒ ከአብርሽና ከሩታ ህይወት አለመውጣት ምን እንዳያዛቸው አላቅም። እውነት ቤተሰብ፣ እውነት ለመናገር እኔም በጣም ነው ግራ የገባኝ ማለት ነው። በተለይ ዳኒ በጣም ውሸታም ነው፣ አልታመመም ህመምም የሚባል ነገር የለበትም። እናም ደግሞ ጽጌ ትላንትና እንዳያቸው በሜሪ ቤት እንዴት አድርጋ እንደምትከራከር እንደነበረ ማለት ነው። ግን ይህንም እያዩ የእኛ ልጆች እንደማይነቁ እኔ እንጃ፣ ለራሳቸው ቦታ እንደማይሰጡ በጣም ግራ እየተጋባኝ ነው። ግን ይህን ሁላችንም ፍላጎታችን አይደለም። እኔ እውነት ለመናገር ማለት ነው ከጽጌ እና ከዳኒ ርቀው ከፍቅርና ከፉፉ ጋር መጥተው ቢሰሩ በጣም ደስ ይለኛል። ምክንያቱም ለምን እንደሆነ ታውቃላቸው። ጽጌና ዳኔ ራስ ወዳጅ ናቸው። በጣም ራሳቸው ይወዳሉ። ማስመሰል ይወዳሉ። ለምሳሌ እሷ ይህንን ነገር ትናንትና ቪዲዮ ከተሰራ ሜሪም እንደዛ ናት። ቪዲዮ እያዩት ምን አይነት ሰብራይዝ ነው የሚሆኑት? አብርሽና ሩታ እርግጠኛ ነኝ ቪዲዮ ያዩታል እንዴ። ወይም እኮ አንድ ቀን ሁለት ቀን አይደለም የቀረው ለፕሮግራሙ፣ ቢያንስ ካሁን ወዲህ ስምንት ቀን አላቸው ማለት ነው። ግን ያንን እያዩ ቪዲዮን እያዩ እንዴት ነው አለማወቅ የሚችሉት ማለት ነው። ጽጌ በጣም የገረመችኝ ነገር ቢኖር ጽጌ ነው። ለምን ብትሉ ከዚህ በፊት እውነት በትልቅ በጋሽዬ እንኳን ካሜራ ደቅና ስትመጣ አብርሽን አስፈቅዳ ነበር። ካሜራ ደቅና የምትመጣ እስከ ዛሬ በአብርሽና በሩታ ስትነግድ ማለት ነው። እነሱን አስፈቅዳ አይደለም እንደውም በተለያየ ቪዲዮ ካያችሁ ማለት ብዙ ጊዜ ፉከራ ነበረ። የተለያየ ነገር አለ ሚዲያ ላይ ያወጣብሃለሁ በማለት ነበረ የምሰራው ማለት ነው። ግን ትናንትና ስለ ሰርግ አብርሽን ባይናገር ሚዲያ ላይ ተናግሮ አይደል? በቃ ጓደኛ ናት፣ እንደ ጓደኛ ናት። እንደውም ቀርባ አብርሽ ሳይሆን እሷ ቀርባ ምን ያስቸግርሃል? ምን የሚቸግርህ ነገር አለ? ምን ላግዝህ? ምን እንርዳህ? በማለት ጓደኛ ይቀርባል እንጂ ግዴታ አብርሽ ሄዶ መናገር የለባቸውም። ለምን ብትሉ አብርሽን አንወታ የማይናገሩበት ምክንያት ቢኖር ትናንትና ይስሐቅም ያቺ ሜሪም ተብዬዋ ተናግረዋል። ምክንያቱም እዚህ ጋር ወጪ አውጥተው ስለሚመጡ በዛ ላይ ደግሞ የሀገራችን ኑሮ እንዴት እንደምታዩት ነው። አብርሽ ደግሞ ግዴታ አንድ ሰው ሲጠራ ሁሉም ወጪውን ችሎ ና እንሂድ ነው የሚባለው እንጂ ወጪ ህን አውጣት ችለ ሂድ አይባልም። እኔ እንደዛ አንጻር ነው መሰለኝ እንደ አቅሙ አይቶ አብርሽ ጸጥ ያለው ማለት ነው። ሲቀጥል አብርሽ ጸጥ አይላቸውም ይናገራቸዋል። ግን ምንድ ነው እዚህ ጋር ቤተሰብ አይዲያ የላቸውም የሚሰሩበት ነገር የላቸውም። አብርሽ ና ሩታ ትተው በቃ ለብቻቸው የሆነ ነገር አምጥተው መስራት ስለማይችሉ በሩታ ና በአብርሽ እንዲ እንግዲህ ነግዱ የሩታና የአብሮሽ ህይወት ለመበጥበጥ ነው። አሰላም አሌይኩም ወራህመቱላ ወበረከቱ ውድ ቤተሰቦቼ፣ ሰላም ሰላም ብያለው በያላችሁበት ሰላማችሁ በዝዝር ተረፍረፍ ይበልልን። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ እና ብዙዎቹ በውስጥ መስመር የምትናገሩ አላችሁ። ለምን በድምፅ አትሆኑም? ለምን ከህይወታቸው ውጡ አትሉም? እያንን ነው። እውነት ለመናገር እኛ እያን ነው ከበፊትም ጀምረን ለአብሮሽና ለሩታ ከእነዚህ ልጆች ራቁ ጽጌና ዳኒ ለእናንተ ጥሩ ነገር አይደሉም። እነሱ ከመጡ በኋላ ነው የአብ ማብረሽና የሩት ተፀባይም የተቀያየረው። ብዙ ብጥብጥ። እውነት ለምናገር ተመልካች ራሱ እዚህ ጋር በዳኒና በጽጌ ባመጡ ጸብ ነው የምንጣላው ማለት ነው። እስከ ቤተሰባችን ድረስ የምንሰደበው ማለት ነው። ግን ያንም እያለ አብርሽ ያውቃል እኮ ይሄ ነገር አያቅም። ግን እንዳያችሁ አያችኋ፣ ትላንትና ሁለት ቀን ነው፣ ሶስት ቀን አልሆነ ከእነሱ ሲርቁ፣ እሱ ደግሞ አሁን አመመኝ፣ በእናንተ ምክንያት ነው የታመምኩት። እናንተ ከልባችሁ ይቅርታ ስላላረጋችሁልኝ ነው፣ እና መሸሽ ስለፈለጋችሁ ነው። እንደዚህ አይባልም፣ ነውር ነው። በቃ ለምን እነሱም የራሳቸው ህይወት ይኑሩ፣ ጽጌና ዳኒም ደግሞ የራሳቸው ህይወት ይኑሩ። ምክንያቱም ዳኒና ጽጌ አሁን ታዋቂ ሆነዋል በአብሮሽ ማለት ነው። በአብሮሽና በሩታ በጣም ትልቅ ቦታ ደርሰዋል። አብርሽና ሩታ ለጽጌና ለዳኒ ማለት ቤተሰብ። እኔ እንጃ እናንተ ታ ያላችሁ እንግዲህ እኔን ውሸታም እንዳትሉ። ያው ከአንድ ጀምረው እስከ መቶ ሺህ እስከሚገቡ ድረስ በአብርሽና በሩታ ነበር የሚሰሩት። አንድ ቀን እንኳን ቤታቸው ገብታችሁ ብታዩት የራሳቸው አይዲያ የሆነ ነገር ይዘው አይመጡም። አሁን እውነት ለመናገር የትላንትና ሜሪግ የተሰራው ቪዲዮ ሁላቸውም ተመካክረዋል። ጽጌም ትሄዳለች እንደምትሄድ እርግጠኛ ነኝ። ግን ለሜሪም እንደምትሄድ ሳቅም ሁላቸውም ተስማምተው ነው። ግን ለምን ቤታችን ይቀዝቅዝ? ለምን ዩቱባችን ይቀዝቅዝ? ለምን በእነሱ ስም አንሰራም? ይሄ ነገር ሰበብ እያለ የእነሱን ስም እንዴት አናጠፋም? አሁን ብዙ ተመልካች የሚለው አብርሽ ለምን አልተናገረም? እነሱ ባይፈልግ ነው። አሁ ትክክል እዚህ ጋር እኔም እነሱን ባይፈልግ መናገሩ ሳይሆን እነሱን መፈለግ የለበትም። በቃ ትናንት ተናግሮ አል እኮ አብርሽ አብርሽ ማለት ከአሁን ወዲህ ባለትዳር ነው። ከዛም ልጅ ይመጣል ይቀጥላል። በቃ ይሄ ህይወት ሌላ ነገር ነው። እና ለዚህ እራሳቸው ችለው ቢሰሩ እኔ በጣም ደስ ይለኛል። ይህንም ነገር ያልኩት በቃ ብዙችሁ ግሩፕ ውስጥ እየመጣችሁ ሊንክ እየላካችሁ፣ ለምን እንደዚህ ትሆናላችሁ? ለምን ላብርሽ አትናገሩም? ቤተሰብ አብርሽ ያውቃል? ህይወቱ ማን እንደሚበጠብጠው፣ ህይወቱ ማን እንዲያሳምርለት በደንብ አድርጎ ነው የሚያውቀው። ስለዚህ እኛ ምንም ማድረግ አንችልም። በተቻለን አቅም በኮሜንትም ይሁን በምንም ያው እንዳይመጡ ድምጻችን እንሆናለን እንጂ አብር ጽጌና ዳኒ እውነት ነው ምላቸው ከአብርሽ ህይወት መቼም አይወጡም እና ጽጌና ዳኒ እስካሉ ድረስ የአብርሽና የሩታ ህይወት ደግሞ እኔ የአምራልን ብዬ አይደለም። ምክንያቱም የራሳቸው ነገር ነው የሚያስቡት። እነዚህ ባለትዳሮች ናቸው፣ ትዳራቸው በጣም የተለፋበት ነገር ነው። በቃ ከአሁን ወዲህ እነሱም ደስታቸው ማየት አለባቸው። እኛ እስከዚህ ከደረስን እኛ የራሳችን ነገር ችለን መስራት አለብን። ካልሆነም ደግሞ በሰላም ሳይዋሹ በሰላም መንገድ የሆነ ነገር ፈጥረን ለተመልካችም ግልጽ አድርገን ለእነሱም ደግሞ ተስማምተው እንደዚህ አይነት ነገርም በቃ ሰውን ማያጋጭ ነገር፣ ተመልካችን ማያጋጭ አብርሽና ሩታ ትዳራቸው በማይደርስ በኩል ወይም እንስራ ብለው አይሉም። ግን አስተሳሰባቸው በጣም የወረደ ነው። ያንም አስተሳሰብ ለምን እንደሆነ ታውቃላችሁ? የማያስቡት ለራሳቸው ማደግ ስለሚፈልጉ፣ ለራሳቸው መለወጥ ስለሚፈልጉ በቃ፣ ራሳቸው ከተለወጡ የአብርሽና የሩታ ትዳር የራሳቸው ጉዳይ፣ እነሱ ምን አገባቸው እንጂ። እኔ በጣም ነው የተናደድኩት ትላንትና ራሱ። በሁለቱም ቤት ማለት ነው። ምክንያቱም አንደኛ ነገር ሳይ ዳኒ ሳይታመም ታመምኩኝ ማለቱ፣ ጽጌ ደግሞ ያን ሁሉ መከራከር ማለት ነው። ጽጌ እኮ ያን ሁሉ ስትከራከር እንደዛ ስትናገር በፊት ካሜራ ደቅና ባልመጣች ኖሮ ጋሽዬም ሲመጣ ካሜራ ደቅና ባልመጣች ኖሮ ዳኒ እንደውም እኮ ካያችሁት ማለት ነው። ጋሽዬ ከመጣ ሁለት ቪዲዮ ነው የለቀቀው። አብርሽ እንኳን አንዴ ሳይደርሰው ማለት ነው። እንግዲህ እነሱ በተራ ተራ ነው የሚለቁት ቪዲዮ እንደምታቁ ማለት ነው። ግን አብርሽ እንኳን ሁለቴ አብርሽና ሩጣ አንዴ ሳይደርሳቸው ዳኒ ሁለት ድጋሜ ነው የለቀቀው ማለት ነው። ግን ያንን ቪዲዮ ፍቅር ቤት ነበረ ምንጠብቀው እኛ ማለት ነው። በዛን ሰዓት ምን አረጉ እነሱ ማለት ነው? ያው የፍቅር ደጋፊዎች እውነት ሀቅ አላቸው እዚህ ጋር። እነሱ ትናንትና ምንጠብቀው በዛ ነበረ ብለው አብርሽን እየተሳደቡ ነበረ አብርሽ ሲሳደቡ ደግሞ እኛ ታውቃላችሁ እኛ ደግሞ አብርሽን ለምን ትነካላችሁ? በማለት እኛም መሳደብ ጀመርን እና ይሄ ነገር ተመልካችንም ኦዲየንስንም ያነካካል ማለት ነው። ምክንያቱም ምንም አይነት ነገር ሰላም የላቸውም እነዚህ ልጆች ማለት ነው። ከዚህ ሁሉም አብርሽን አሩ ተራቁ ቢባሉም እንኳን ሲሩቁ ራሱ ይኸው እየፈለጉ እያፈላለጉ ይሄዳሉ ማለት ነው። በትንሽ ነገር አሁን እናንተ ትላንትና የተሰራ ቪዲዮ ስታስቡት ማለት ነው፣ ምን አይነት ሰብራይዝ ነው። እኔ የገረመኝ ነገር ማለት ነው፣ ቪዲዮ ተለቆ ተከራክሮ አልሄድም ሄዳለሁ ተብሎ ከዛ አብርሽና ሩታ ሰብራይዝ እንዲሆኑ ምን አይነት ሰብራይዝ ነው ቤተሰብ ይሄ እኮ ቪዲዮ አለመስራት በቃ ይሄን ነገር አብርሽና ሩታ እናስደስት። በቃ ሊደሰቱ ነው እንደ እንዳለች ሜሪ እኛ በጣም በድለናቸዋል። ያል ብድላቸው ደግሞ እነሱን ማስደሰት አለብን ካሉ በውስጥ መስመር መጨረስ በቃ በውስጥ መስመር ተመካክረው ጽጌን አሸንፈው እነሱም ተመካክረው የሚያረጉት ነገር ማድረግ ነው እንጂ ቪዲዮ ከተሰራ በኋላ አብርሽና ሩታ ካዩት በኋላ እውነት እንደዚህ ስትከራከር እንደውም አብርሽ በጣም ይከፋዋል። ለምን ጓደኛው ናት፣ ብዙ ነገር አሳልፈዋል። በሷ ይመጣ ነው ረብሽ የሚሰደብ የነበረው መጀመሪያ ደረጃ የተነሳው ብጥብጥና ረብሻ በጽጌ ስለሆነ በቃ እንዴት ከጎን ያለው ልህላለችን በማለት ሀብርሽ ራሱ ሊሰማው ይገባል። ግን እኛ ምንም ማድረግ አንችልም። እምነት ቤተሰቦቻችን እኛ ራሱ ደከመን በእነዚህ ልጆች ማለት እኔ በበኩሌ በጣም ደከመኝ ሰለቸኝ ማለት ነው። ለምን ሰው የሰውን ነገር ስሜት መጠበቅ ግድ ይለዋል።